ዛር ማለት ከቤተሰብ ወደ ቤተሰብ እየተሸጋገረ የሚመጣ መንፈስ ነው። ዛር ከመባሉ በፊት ግን በሶስት መንገድ ይገባል። አንደኛው መንገድ አምልኮት በመስጠት ፈንዲሻ፣ እርግፎ ይህ ምናምን የሚበተን ነገር፣ ቡና በማፍላት የእናት አባቱ ቃቢ እየተባለ ሲለማመጡት የዛን ጊዜ ይገባል። ሁለተኛው መንገድ ጠንቋይ ቤት በመሄድ የመተታ ደፍተራ አስማተኛ ጋር በመሄድ የዛን ጊዜ ይህን አድርግ፣ ይህንን ብላ፣ ይህንን ውሰድ፣ ይህንን ቅበር በሚባልበት ጊዜ ይገባል። ከገባ በኋላ አንዳንድ ልምዶችን ያከናውናል። ከልምዶቹ መሰረታዊ ጠባይ አንዱ አመሉን ሲፈልግ ነገርም ሊሆን ይችላል፣ ተንኮልም ሊሆን ይችላል፣ ክፋትም፣ ምቀኝነትም፣ ቅናትም ሊሆን ይችላል፣ ምግብም ሊሆን ይችላል። ሱስ ያረጋል። ሱስ ከሱሶቹ አንዳንዶቹ ለምሳሌ ቡናን አፍልቶ ፈንዲሻ ዙሪያውን አድርጎ ቄጤማ ጎዝጉዞ እዛ ላይ ስሙ ሲጠራ ደስ ይለዋል። ሳታቁት ሳታቁት የራሱን ስም እየጠራ የአባት እናቴ ውቃቢ እያሉ ስሙን እንዲጠሩት ይገፋፋል። ከዛ በኋላ ምን ይሆናል ማለት ነው? ዛር ይሆናል። ዛር ማለት የዘር ማለት ነው። የዘር መንፈስ ማለት ነው። ይህ የዘር መንፈስ ያለባት እናት በምትወልድበት ጊዜ ልጁ ልጁ ላይ አይነ ጥላ ሆኖ ይወለዳል። ሁለት ጊዜ ደግሞ መጠቃት አለ። ሁለቱም የሚጠቁት ምንድን ነው? የሚያጋባቸው መንፈሶች በተመሳሳይ ሁኔታ ይገባባሉ። ለምሳሌ አንድ ሚስት ላይ ዛር ካለ ወንዱ ላይም ዛር ይኖራል። እነዚህ ዛሮች ሴትና ወንድ ከሆኑ እየሰማችሁ ነው። ሴትና ወንድ ከሆኑ አብረው ይጋባሉ። መንፈሶቹ ይጋባሉ፣ ሰዎቹም ይጋባሉ። በዚህ መካከል የሚወለዱት ልጆች ከመንፈሱ ጋር አብረው ሆነው ይወለዳሉ። ክርስትና ሲነሱ አብረው ይነሳሉ። መንፈሶቹ አብረው አብረው አንዳንድ ጊዜ ተለይተው ይወጣሉ። አንዳንድ ጊዜ ደግሞ የተመሳሰሉበትን እምነትና ሁኔታ አንድ ጋር አድርገው አብረው ይነሳሉ። ይሄ ማለት ቤተክርስቲያንን ወይም ክርስትናውን ለመለማመድ እድል ያገኛል ማለት ነው። እናትና አባት ላይ ያለው ኃይል ኃይል ለመደው መልኩ በልጆችም ህይወት ውስጥ ይሄንኑ መንገድ ይለምዳል። ቁር ቅዱስ ቁርባን በሚወስድበት ጊዜ ይወጣል፣ ይሸሻል፣ ይሸሻል። በሌላ ጊዜ እንደገና ተመልሶ ይገባል። ከዛ በኋላ ያንን ቤተሰብ በለመደው መልኩ ፈተናውን ይቀጥልና በመጨረሻ ምናልባት ጊዜ ገጥሞት ከተያዘ የዘር ነኝ ይላል። የዘር ነኝ ሲል ዛር ነኝ ይላል። ዛር ማለት የዘር መንፈስ ማለት ነው። ይሄ እንግዲህ ቤተሰብን ይለምድና ሶስት አራት አምስት ትውልድ እየገፋ ሲመጣ አብሮ እየተሽቀዳደመ የመውረስ ባህሪ ያለው ሰባት፣ ስምንት፣ ዘጠኝ ትውልድ አስራ አንድ ትውልድ ዝም ብሎ ይሄዳል። ማቋረጫው ግን ወደ ክርስቶስ ሥጋና ደም ሲቀረብ ብቻ። ይህንን የዛር መንፈስ ማቋረጫው መንገር የዛር መንፈስ የመኖር ምልክቶቹ አንዳንድ ነገሮች ማወቅ ያስፈልጋል። ሲኖር በመጀመሪያ ደረጃ ትከሻችንን ይከብደናል። ያለበት ቦታ ላይ ይህንን ይከብዳል ወይ እኛውን ይከብዳል፣ አሊያም ሁለቱንም እንዲህ ረግጦ እንደሚጫን አይነት ጫና ይሰማናል። ይሄ ማለት መተት አይደለም። ይሄ በአብዛኛው የዛር መንፈስ ነው። እዚህ ጋ ኩንታል የተሸከመ ያህል ይከብዳል ማለት ነው። ሌላው ሁለተኛ ባህሪው ደጋግሞ ያዛጋል። ደጋግሞ የሚያዛጋው አመልና ሱስ በህይወት ውስጥ ስላያስቀምጥ ነው። ለአንዳንዶቹ ቡና ብቻ አይደለም ሱሱ ነገርም ነው። ነገር፣ መናደድ፣ መበሳጨት ቶሎ ቶሎ መቆጣት። እነዚህ እነዚህም የመንፈሱ ሱሶች ናቸው። ምናልባት ያልተናገሩ ጊዜ ያዛጋቸዋል። ያልተናደዱ ጊዜ ደጋግሞ ያዛጋቸዋል። ቡናም ቢጠጡ ደጋግሞ ያዛጋቸዋል። ይሄ ማለት የዛሩ ባህሪ ከሰውነት ውስጥ ተዋህዶ ጤናን ሳይነካ አመልና ሱስ ሆኖ የነገርና የተንኮል ሱስ ሆኖ ይቀመጣል ማለት ነው። አንዳንድ ሰዎች መተት ቀጥታ የሚመትቱብንና በምቀኝነት የሚነሱት ውስጣቸው የዛሩ መንፈስ ስላለ ክፋት ካላከናወኑ አይረኩም። አንተ ላይ ካልመተቱ ጨርቅን ቆርጠው ወደ ጠንቋይ ካልወሰዱ አይረኩም። ለምንድን ነው የማይረኩት? መንፈሱ በነሱ ሕይወት ውስጥ ተንኮልን እንደ ግብር አድርጎ ስለሚይዝ ነው። ግብር ነው። ያ ራሱ ምቀኝነት ግብር ነው። ክፋት ግብር ነው። እንዲህ ካደረጉለት ሰውነታቸውን ወይም ጤናቸውን አያማቸውም፣ አይነካቸውም። እድላቸውንም ከፈት ያደርጋል። ለምንድነው የሚከፍተው ግብር ነዋ። እዚህ አንድ ነገር ካልገበሩ፣ ያንተን ህይወት ለተንኮልና ለግፍ ስራ ካላዋሉት እነሱ አይቀናቸውም። ስለዚህ በቀጥታ የአንተ ህይወት ላይ አደጋ ይሰነዝራሉ ማለት ነው። የዛር ልጆች ይህንን ያደርጋሉ። ሌላው ደግሞ ይሄ የዛር መንፈስ አመልና ሱስ ለየት የሚያደርገው መብላት ነው። መብላት ዝም ብሎ መጠቅጠቅ፣ መብላት መብላት መብላት የተስማማ ይመስልሃል፣ ግን የሚበላው ዛሩ ነው። ስለዚህ ጨጓራ የሚፈጭ ይመስልሃል፣ የሚፈጨው መንፈሱ ነው ከውስጥ ስላለ፣ መብላት፣ መጠጣት፣ ቁማር ማጫወት፣ ገንዘብ ማባከን ገበያ ወጣችሁ በሰላም አለመመለስ፣ ገንዘቡን ጨርሳችሁ መመለስ፣ ቡራቡሬ ጨርቅ መግዛት፣ ቀያይ ምናምን ደም የሚመስል ነገር መግዛት፣ ቀይ መውደድ ወይም ደግሞ የተለየ ጥለት ያለው አካልን ሄዶ መግዛት ወይም ቀለሙ በጣም የደመቀ ነገርን መግዛት፣ እነዚህ እነዚህ የመሳሰሉት አለፈቃዳችሁ የዛሩ መንፈስ የሚያከናውነው ተግባር ነው። ይህ ወገን ታዲያ ከጾምና ከጸሎት በቀር አይወጣም። ወንዶችም ከሆኑ የበለጠ የሚፈትናቸው መንገዶች አሉት። ደክመው ደክመው ባዶ ማድረግ፣ ቀኝ እጃቸውን መያዝ እንዳይሰሩ፣ አይናቸውን መያዝ መጋረድ፣ ወደፊት የሚሄዱበትን አኳንና አኗኗር ማጨላለም፣ እነዚህ የዛሮች ምልክቶች ናቸው። ስለዚህ በዚህ አይነት ሁኔታ ነው የተጎዳ ነው እና ይሄ የዛር መንፈስ ሚስጢራዊ ጠባያዎቹ ደግሞ የማድፈጥ ችሎታው እጅግ በጣም የረቀቀ ነው። ሚስጢራዊ ባህርያቶቹ እጅግ በጣም የተራቀቀስ ባህርያቶች አሉት። የመደበቅ ዋና መስመሩ ትከሻና ግራና ቀኝ ትከሻህን ቢሆንም ግን ልብህ ውስጥ ይደበቃል። ልብህ ላይ ቁጭልና ልብህን ይበታትነዋል። አንዳንድ ጊዜ የተለያዩ ፍርሃቶች በውስጥህ እንዲነክሱ ያደርጋል። ለምሳሌ ሰው በዚህ በኩል የቆመ ይመስልሃል፣ እንዴ ስትል ብንም ሰው የለም። በጆሮ ያሾኮሹካል፣ ሲያሾኮሹክ አይገባህም። የሆነ በርሜል የሆነ ትልቅ ነገር የወደቀ ያስመስላል። ከሰማይ መብረቅ የወረደ ያስመስልባሃል። ቤት ውስጥ ደግሞ ይደበድባል። መዝጊያ ይመታል፣ ቆርቆሮ ያንኳኳል። ቤት ውስጥ ውሃ እንደሚፈስ አድርጎ ያሰማል። ተነስተ ስትሄድ ሌባ ገባ ብለ ስትወጣ ምንም ነገር የለም። ይሄ ዛሮች በቤቱ እና በቤተሰብ ውስጥ የመኖሩ ምልክቶች ናቸው። ሌላው ከዛር ክፉ ጠባይ ገንዘብ ብታስቀምጥ የተደበቀበት ቦታ ሁሉ ያውቀዋል፣ ይወስዷል ለሰላቢና ለሟርተኛ አሳልፎ ይሰጥብሃል። ውስጥህ ሆኖ ደግሞ ይሰርዛል፣ ሂሳብህን ከውስጥ ያጠፈዋል። ለምሳሌ አምስት መቶ ስምንት መቶ ዘጠኝ መቶ ሁለት ሺህ አራት ሺህ ገንዘብ አለኝ እንበል። ያ አለኝ የምትለው ገንዘብ በምን መንገድ እንደሚጠፋና በምን መንገድ እንደሚሄድ ሳታቀው ከዚህ ውስጥ ቡጥጥ ያደርገዋል ከዚህ ከሕሊና ውስጥ ያጠፋዋል። ከሕሊና ከጠፋ በኋላ ይወስደውና አንጣላለው ሰው ይሰጣል፣ ለላከብህ ሰው አሳልፎ ይሰጣል። የዛር መንፈስ በጣም አደገኛው ደግሞ ረዳት ይፈልጋል። ቡዳ፣ ሰላቢ፣ ሟርተኛ፣ አስማተኛ፣ ክፉ ሰዎች ጋራ ያገናኝሃል። አመለኞች ጋር፣ ሱሰኞች ጋር ያገናኝሃል። የሚገርም ነው አይገርምም! ደህና ሰው ጋር እንዳትገናኝ ነው የሚጠነቀቀው። በጣም ጥንቃቄ ያደርጋል። ከከሃዲው ጋር፣ ከተንኮለኛው ጋር፣ ከምቀኛው ጋር፣ ከወሬኛው ጋር ያገናኝሃል። ይሄ የመንፈስ አንድነት ነው። የመንፈስ አንድነት ማለት ከመንፈሱ ጋር የሚኖር ህብረት ነው። በማርቆስ ወንጌል ምዕራፍ 9 ላይ ይህ ወገን ከጾም እና ከጸሎት በቀር አይወጣም። አስታ ስለዚህ የዛር መንፈስ እጅግ በጣም የረቀቀ ሂደቶችን የተከተለ ነው። ሌላው ሌላው የዘመኑን መንፈስ ይከተላል። የድሮ እናቶች በትንሽ ነገር ያባብሉታል። ይሄ ዘመናዊው ትውልድ ደግሞ በፋሽን ያባብለዋል። በአለባበስ ይረካል አሁን ለምሳሌ ባል ዛር አለ አይነ ጥላ ዛር አለ እድ ለቢስ የሚያደርግ ዛር አለ ትውልድ ከልክል ትውልድ ከልክል ይባላል እና ይሄ ዘመናዊው መንፈስ ምንድን ነው የሚያደርገው ሴቶችን በሚይዝበት ጊዜ በአለባበሳቸው ምክንያት የተለያየ ባህሪያቶችን ይገልጻል ለምሳሌ ባል እንዳታገባ ያደርግና ራሱ ባል ይሆናል። ይህ የዛር መንፈስ ስልቱን ከሚለውጥበት ዘዴ አንዱና ዋናው የአለባበስ ባህሪያቶችን ሁለት መንገድ እንከፍለዋለን። አንደኛው መንገድ ዘመናዊው አለባበስ የተራቆተ ጨርቁን የጣለ እብድ የሚመስል ሲሆን፣ ሁለተኛው የድሮ አለባበስ የተሽጎረጎረ ቡራ ቡሬ ነገር ከቡና ማፍያው ጀምሮ እስከ መካደሚያው ድረስ የተለየ ጨርቅ ይሆናል ማለት ነው። ለግንቦት የሚለበሰው ሌላ ነው። ለመስከረም የሚለበሰው ሌላ ነው። አመት ባል ሲመጣ የሚለበሰው ሌላ ነው እና እንዲህ በመቀያየር መንፈሱ ጊዜውንና ዘመኑን የመምሰል ጠባያት አሉት። ስለዚህ እንዲህ አይነቱ ደግሞ ከጾምና ከጸሎት በቀር አይወጣም። ይህ ወገን ከጾምና ከጸሎት በቀር አይወጣ። እንግዲህ እንዴት ይሻላል? ጾምና ጸሎት ደግሞ ማሳረጊያው የክርስቶስ ሥጋ እና ደም ነው። በመሆኑም ዛሮች ወደ ቡዳነት ይለወጣሉ። ሌላው ትልቁ አደጋ ወደ ቡዳነት ይለወጣሉ። አንድ ዛር ሰባት ዓመት ከተገበረ በኋላ ልጆቹን ይበላል። መሻገር ማለት ነው ከመወለድ አልፎ እንደገና ተሻግሮ የመብላት ባህሪያ የማይጸልዩ ከሆነ የማይጾሙ ከሆነ የማይሰግዱ ከሆነ ልጆች ይበላል፣ ወይም ያዩት ነገር ይሰበራል፣ ይሰበራል። ለምሳሌ ቆንጆ ብርጭቆ ነች ብላ ካየችው፣ ለምን ቆንጆ አለች ብሎ ሳይሰብራት አያድርም። ብርጭቆ ይበላል ነው በቃ። እኛ መልካም ያለውን ያበላሽብናል። ይሄ የዛር መንፈስ መኖር ምልክቶች ናቸው። ባልና ሚስት ሆነው ሲጋቡ ደግሞ አንዱን አንዱ ሊበላ ይችላል። የሚገርም ነው። ይሄ ደግሞ የተለየ ገጽታ አለው። ካልጸለዩ ሁለቱም አንድ ጋ የመጸለይ ባህሪ ከሌላቸው የአንዱ መንፈስ ለአንዱ አይነ ጥላ ነው። ለአንዱ መንፈስ አንዱ አይነ ጥላ ይሆናል። ከዚህ በኋላ ከቤቱ ጭቅጭቅና ጠብ አይጠፋም፣ ንትርክ አይጠፋም። ከዛም በላይ ራሱ ቤቱ ራሱ የነገር ቤት ይሆናል። ውጭ ወጥተው በሰላም ከተመለሱ በኋላ ቤት ሲገቡ ነገር ይጀምራሉ። ይህን የመሳሰሉ ችግሮች በጣም የሚከሰቱት የዛር መንፈስ የመኖር ምልክት ነው። ስለዚህ ይህ ወገን ከጾምና ከጸሎት በቀር አይወጣም። እግዚአብሔር ማስተዋሉን ይሰጣል።